ጻድቅ ሆኖ ተመለሰ አባ ፕሮፎሪዎስ እንዲህ ሲሉ ገጠመኛቸውን ያስታውሳሉ በጥምቀት በዓል ሰሙን ውሃው ተጸልዮበት ከተባረከ በኋላ ለካህናት ወደ ሰው ቤት መሄድና ጠበል መርጨት የተለመደ ሥርዓት ነው የሆነ ዓመት ላይ ይህንን ጸበል እየረጨሁ ምዕመናንን ለመባረክ ከቤተ ክርስቲያን ወደ መንደር ወጥቼ ነበረ በየቤቱ በር እያንኳኳሁና ዓመተ ጠምቀ ግዚእነ በዮርዳኖስ የታበ ዮርዳኖስ በተጠመቀ ጊዜ እያልኩ እያዜምኩ ገባለሁ። ብዙ መኖሪያ ቤቶች ወዳሉበት መንደር እንደዘለኩ አንድ በብረት በር የተዘጋ ትልቅ ግቢ ደረሱ። ከፍቼ ዘለቄ ገባው ግቢውን የሞላውን መንደሪን፣ ሎሚና ብርቱካን የተተከለበት የአትክልት ስፍራ አልፌ ቀጥ ብዬ ገባው። ሕንጻው ወደ ምድር ቤትና ወደ ላይኛው ፎቅ የሚያስወጡ ሁለት ደረጃዎች አሉት። ወደ ላይ ወጥቼ አንዱን በር ሳንኳኳ አንዲት ሴት ብቅ ብላ በሩን ከፈተችልን። አመ ተጠምቀ እግዚእነ በዮርዳኖስ ብዬ በማዜም ስጀምር በፍጥነት አስቆመችኝ! ይሁንና ድምጼ በደንብ ተሰምቶ ስለነበረ ከግራ ከቀኝ ካሉት ክፍሎች ውስጥ ወጣት ሴቶች ወደ ኮሪደሩ ብቅ ብቅ ማለት ጀመሩ። ነገሩ ገባኝ። አሃ ዘልዬ የገባሁት ለካ መሸታ ቤት ከሚሰሩ ቤቶች ቤት ኖሯል፣ አልኩኝ በሆዴ እባክዎን ይሂዱ አባ፣ አለች ቀድማ የወጣችው ሴት። እነዚህ ሴቶች በመስቀል መሳለም የሚገባቸው አይደሉምን? እኔን ያሳልሙኝና ቶሎ ብለው ይሂዱ፣ አለች በችኮላ። ኮስተር አልኩና ካህን ነኝ፣ ቤቱን ሳልባርክ አልሄድም አልኳት። እሱን ይችላሉ፣ እነዚህ ሴቶች ግን መስቀሉን አይሳለሙም ላፍርጥም፣ አለች። መስቀሉን መሳለም የሚገባው አንቺ ሁኚ እነርሱ በምን እናውቃለን? እግዚአብሔር መስቀሉን መሳለም የሚገባው ማን ነው ብሎ እኔን ቢጠይቀኝ ኖሮ መስቀል መሳለም የሚገባው ለአንቺ ሳይሆን ለሴቶቹ እንደሆነ በነገርኩት ነበር። ምክንያቱም ከምትመጻደቂ ከአንቺ ይልቅ የእነርሱ ነፍስ ትሻላለች ብዬ ገሰጽኳት። ድንግጣ ዝም አለች። እኔም ሴቶቹን ወደኔ እንዲመጡ ጠራኋቸው። ከዚያም አመ ተጠምቀ እግዚእ በዮርዳኖስ እያልኩ ከመጀመሪያ በበለጠ በኃይል መዘመር ቀጠልኩ። እግዚአብሔር ወደ እነዚህ ምስኪን ነፍሳት እንደመጣ እንዳመቻቸልኝ ስላወቅ ውስጤ በደስታ ተሞልቶ ነበረ። ሁሉም መስቀሉን ተሳለሙ። ሁሉም ያጌጠ ልብስ ለብሰው ሊወጡ ተዘጋጅተው ነበረ። እንዲህ አልኳቸው፣ ልጆቼ፣ እግዚአብሔር ይዋርካችሁ። እግዚአብሔር የሚወደውን ሁላችንንም ነው፣ እርሱ መልካም ነውና ለኃጢአተኞችም ለጻድቃንም ዝናምን ያዘንባል። እርሱ የሁላችንም አባት ነውና ለሁላችንም ይጨነቃል። ከእኛ የሚጠበቀው ወደ እርሱ መምጣት እርሱን መውደድና መልካም መሆን ብቻ ነው። እርሱን ውደዱ፣ ምንኛ ደስተኛ እንደምትሆኑ ታያላችሁ። በመደነቅ ይመለከቱ ነበረ። በተጨነቀች ትንሽ ነፍሳቸው ውስጥ የሆነ ነገር እንደቀረ ያስታውቅ ነበር። እናንተን ለመባረክ እግዚአብሔር ዛሬ ወደዚህ ቤት የመምጣትን ክብር ስለሰጠኝ እግዚአብሔርን አመሰግነዋለሁ አልኳቸው። ለመሄድ ስነሳ እግዚአብሔር ለዘላለም ይባርካችሁ አልኳቸው። አሜን አባ ብለው በአንድነት መለሱ። ጉዞዬን ቀጠልኩ። ይህንን አጭር ታሪክ በኦርቶዶክሱ ዓለም እጅግ ተወዳጅ ከሆኑ እጅግ ውምና ውድ መጻሕፍት ከሆነው ከአንዱ ወወንድድ ባይ ላቭ ዘ ላይፍ ኤንድ ዘ ዊዝደም ኦፍ ሴንት ፎርፎሪዮስ ከተሰኘ የአንድ መነኩሴ ሕይወት የሚተርክ ድንቅ መጽሐፍ ነው። ቅዱስ አባ ጊዮርጊስ ዘጋስጫ እግዚአብሔር በጽድቁ ከሚመካ ጻድቅ ይልቅ ስለ ኃጢአቱ የሚያለቅስ ዘማዊን ይወዳል ይላል። በእርግጥም ራስን አጽድቆ የሌላውን ሰው ኃጢአት የማሰብን ያህል ኪሳራ በክርስትና ሕይወት የለም። ሰው ወደ እግዚአብሔር የሚቀርበው የሌሎችን ሰዎች ኃጢአት ሲቆጥር ሳይሆን የራሱን በደል ሲቆጥር ነው። ነቢዩ ዳዊት እኔ መተላለፌን ናውቃለሁና ቃልለውና ኃጢአቴንም ሁልጊዜ በፊቴ ነውና እንዳለው እግዚአብሔር ኃጢአትህ ተሰረየችልህ የሚለውን ሰው የራሱን ኃጢአት ዘወትር የሚያስብ ሰው ነው። የነነዌው ቅዱስ ማር ይስሐቅ መላእክትን ከሚያይ ሰው ይልቅ የራሱን ኃጢአት የሚያይ ሰው ይሻላል ይላል። ባለበገናው እባክህ ጌታ ይስጠኝ መስታወት፣ የሰው ስራ ትቼ የኔን እንዳይበት እንዳሉ የራሱን በደል ማየት ከሚችል በቀር ይቅርታን የሚያገኝ የለም። ለብዙዎቻችን ከራሳችን ይልቅ የሰው ጉድፍ መውጣት ይቀለናል። ሰው ሆኖ ሌላ ሰውን ኃጢአተኛ ነህ የማለትን ኃጢአትና ትዕቢት ግን የለም። የሰዎችን ድክመት ባየን ጊዜ ከመሳደባችን በፊት እኛ ከዚያ ሰው በኃጢአት ብዛት በምን እንደምንሻል ማሰብ አንደበታችንን ይሰበስብልናል። አባ ሲድራስ የተባለ አባት አንድ ወጣት መነኩሴ የወይን ፍሬ ሰርቀሃል ብሎ ከገዳም ሲባረር አይቶ ተከትሎ ወጣ። አባታችን ወዴት ትሄዳለህ? ሲሉት እሱ ወይን ሰርቆ ከተባረረ እኔ የሰራሁት በደል ብዙ ነውና አብሬው በወጣ ይሻላል ብዬ ነው አለ። በዚህም ምክንያት መነኩሴውን ከመባረር አድኖታል። ወዳጄ እኔናንተ እናንተ በወንድማችን የምንፈርደው ከእርሱ የባሰ የተሸሸገ በደል ተሸከመን መሆኑን አንርሳ። እኔ እንኳን ብዙ ኃጢአት የለብኝም የምንል ከሆነ ግን በድሏል ካልነው ሰው የከፋ ለንስሐ መንገድ የሌለው በደል ውስጥ ነን። እግዚአብሔር ሊያድንን የሚችለው ከምናምነው ኃጢአታችን እንጂ ከመመጻደቃችን አይደለም። በወንጌል ጌታችን ከተናገራቸው ታሪኮች እጅግ የተዋቡ ምንባባት ኃጢአታቸውን ያልደበቁና ያልተመጻደቁ ኃጢአተኞች ታሪክ ነው። የዘኬዎስ፣ የባለሽቱዋ ማርያም፣ ልትወገር የነበረችው ሴት ወዘተ ታሪኮች ኃጢአታቸውን አምነው ይቅርታ ያገኙ ሰዎች ታሪኮች ናቸው። ከእነዚህ አንዱ ታሪክ ስለ አንድ ቀራጭ ይናገራል። በቤተ መቅደስ ፈሪሳዊና ቀራጩ ጎን ለጎን ቆመው ይጸልያሉ። ፈሪሳዊው በእግዚአብሔር ፊት ቆሞ እንኳን ራሱን ዝቅ አያደርግም። አፉን ሞልቶ ጽድቁን ያወራል። ጽድቅን ተናግሮ የሚገኝ ነገር ያለ ይመስል ጾም አለው፣ ዐሥራት አወጣለሁ እያለ ይመጻደቃል። አልፎ ተርፎ እንደ ሌላ ሰው ሁሉ ቀማኞችና አመፀኞች፣ አመንዝሮች ወይም እንደዚሁ ቀራጭ ስላልሆንኩ አመሰግናለሁ ብሎ የቀራጩን ኃጢአተኝነት ለእግዚአብሔር አሳበበ። ወዳጄ፣ ሺህ ጊዜ በጎ ብትሠራ እንዲህ አደረግኩ ያልክ ቀን ዋጋህን ታጣለህ። ስለ ሌሎች ሰዎች ኃጢአትን ማውራትና ማሰብ እስካልተውህ ለእኔ ፈሪሳዊ ነህ እያለ ነው ማህሪው ጌታ። ቀራጩ ግን በሩቅ ቆሞ ዐይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም። ነገር ግን አምላክ ሆይ እኔ ኃጢአተኛውንም ማረኝ እያለ ደረቱን ይደቃ ነበር። እላችኋለሁ ከዚያ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ ይላል ጌታችን። በእውነት እንዴት ያለቃል ነው። ብዙዎቻችን በቤተ ክርስቲያን እንሄዳለን ጸልየን ተሳልመን ወደ ቤታችን እንመለሳለን። በቤተ ክርስቲያን ስንመለስ ጻድቅ ሆነን ተመልሰን እናውቅ ይሆን? እውቀት ገብይተን የመንፈስ እረፍትን አግኝተን በአገልግሎት ብዛት የስጋ ድካምን ሸምተን እንመለስ ይሆናል። ጻድቅ ሆኖ ተመልሶ የሚያውቅ ይኖር ይሆን? ምናልባት ቤተ ክርስቲያን ሄደን ከሰው ተጣልተን፣ ያም ባይሆን እንደ ፈሪሳዊው የሰውን ኃጢአት በመቁጠር በደል ሸምተን እንመለስ ይሆን? እንደዚህ ቀራጭ ከቤተ ክርስቲያን ጻድቅ ሆኖ ተመለሰ የሚባልለት ይኖር ይሆን? ልብ በሉ፣ ቄጤማ ገሥቶ ተመለሰ አይልም ነፍሱን አግኝቶ እንጂ። ይህ ቀራጭ ጻድቅ ሆኖ የተመለሰው የወንድሙ ኃጢያት ትቶ የራሱን በማየቱ ነበረ። ጌታ ሆይ፣ ከዚህ በኋላ ቤትህ ረግጬ ስመለስ ጻድቅ አድርገ መለሰኝ፣ ኃጢያቴን አይቼ ለማልቀስ እንባን አድለኝ ከማለት በላይ ምንም ጸሎት የለም። ይህ ቀራጭ ደረቱን ይደቃ ነበር ይላል። በዝማሬ ተሻምተን ከበሮ ከምንደቃው በላይ ደረታችን በእንባ የሚደቁ ትሁታንን ለእግዚአብሔር ጎልተው ይታዩታል። ቅዱስ እግዚአብሔር አምላካችን የቀራጩን ልብ ያድለን ዘንድ መልካም ፈቃዱ ይሆንልን። አፈወርቅ ሚዲያ ዩቲዩብ ቻናላችንን ሰብስክራይብ እና ላይክ በማድረግ እንዲሁም ሁልጊዜ የምንለቃቸውን መንፈሳዊ ትረካዎችና ጣፋጭ ትምህርቶች እንዲደርሳችሁ የደውል ምልክቷን በመንካትና ሼር በማድረግ አገልግሎታችንን ደግፉ። ሰላም እግዚአብሔር ከሁላችን ጋራ ለዘላለም ትኑር።